ያው የረፈደ ዜና ነው እሷ ጋር እሷን ለማምጣት ሄጄ የወዛው ነው ረፈደብኝ ያው ጃኒ ተፈታለች ጃኒ እንኳን ደስ አለች እንዲሁም ደግሞ ተከታዮችም እንዲሁም ደግሞ ድምፅ ስትሆኑ ነበራችሁ እንዲሁም ደግሞ ድሬ እስር ቤት ሄዳችሁ የጠየቃችሁ በሙሉ መጀመሪያ መንገድ ከፈተችሉ ሎ የመጀመሪያው ድሬ የሄዳችው እነ ፊ መነው ሚኪ ሚኪ ፊት አውራሪው እንዲሁም ደግሞ ኤልሾ እናንተ ናችሁ መጀመርያ ከዛ በኋላ ቲክቶከሮች በየተራው መጓዝ ጀመሩ። የመጀመሪያው ፈርቀዳጅ የሆኑት እነ ሚኪ ፊት አውራሪ ታቁት ቲክቶከር ኤልሻዳ ከዛ በኋላ ነው። እነሱ ግን አንድ ድና ማነው ሚኪ የመጀመሪያ ነበር። ወደዛ ሄደው ከታሰረች ምናልባት ዳው ድሬዳዋ ከዛ በፊት ሄዶ ሊሆን ይችላል። ግን ጃኒ ጋር የመጀመሪያ የሄደው እሱ ነው። ምን አለ እኔ ከእሷ ጋር አንድም ቀን ሻይ ቡና ብዬ አላቅም። አንድ ቀን ተደዋውለን አላቅም። በዚ ልጅት፣ ዋ ምስኪን ነች። ቲክቶክ ስትመጣ መጀመሪያ እንዴት ብለን እንደመጣች እኔ አውቃለሁ። ስትመጣ ተፍ ተፍ ስትል በጣም ምስኪን ነች። ምንም አስብ አደለም ምናምን ብሎ ቀይ መጀመሪያው ምንም አንድ ቀን ከእሷ ጋር እንትን ሲሉ የነበሩ መጀመሪያ ባይሄዱ ከኋላ ነው ሄዱት እና ግን ስሚኪ በዚህ አጋጣሚ አመሰግናለሁ እኔ ሁላችሁም ከሱ በኋላ መሄዳቸውን እናመሰግናለን። ዋናው መፈታቷ ነው። በእርግጥ ብዙ ሰው እንደምትፈታ ያው አስተያየት የሚሰጠ ነበረ ከታሰረችበት ጀምሮ እስካሁን ድረስ። ያው የድሬ ሰው ፍቅር ነው። በአፍ ወለምታ አጋጣሚ ወጣ ቃል እንጂ ከዚህ በፊት ምንም ዘረኝነት የፖለቲካ ሰው አይደለችም፣ ይሄ ሃይማኖተኛ ሰው አይደለችም። ዝም ብሎ በራሷ በቲክቶከሯ በራሷ ባለት ብዙ ተከታይ ብዙ ደጋፊ አላት። በቃ እንደ ማንኛውም ጌመር ነች። ጌመር ትጫወታለች እንደ ማንኛውም ተከታይ ወፈታ ታደርጋለች። ብዙ ተከታይ ያላት ከአንድ ሚሊዮን በዛ። በዛ ላይ ደግሞ ብዙ አድናቂዎች አሏት። እና ያው የድሬ ሰው እንግዲህ እንደሚባለው ፍቅር አስተምሮ ለቆታል። እሷ ራሱ ተናግራለች፣ ሊያስሩኝ ስልታስሩኝ ሳይሆን ያመጣችኝ ፍቅር ያው ልታስተምሩኝ ነው። እስካሁን ሊሰይሩኝ የመጡ ድሬ ሰዎች ያመጡልኝ ዲሪያ አውድሪያ ሺቲ አመት አያልቅም ብላ አመስግና በዛው ደግሞ ይህን አካል እኔ አዝናችሁበኝ ያላልኩ ነበር ብላ ይቅርታን ጠይቃለች በአደባባይ። ግን ዋናው መፈታቷ ነው። የድሬ ሰዎች እናመሰግናለን። አንዳንዴ እንደዚህ ፍቅር በፍቅር ሌላችሁም ደግሞ በእሷ ልትማሩ ይገባል፣ ወይም ደግሞ ከእሷ ተማሩ። አንዳንዶቻችሁ ቲክቶከር መሆናችሁ በቀ ትንሽ እንትን ሲከፍላችሁ ምናምን የምታወሩት የማታውቁ ሞቅ ያላችኋላችሁና እናንተ የእናንተ ትምህርት ነው ይሄ። በእሷን ተማሩ፣ የድሬ ሰው ፍቅር ስለሆነ። እንደዚሁም ደግሞ ከዛ በፊት እንደዚህ አይነት ቃላት ተናግረ ቤሄና ከተናገር ያደለችን በራሷ ሞድ ስለምትንቀሳቀስ ያው ተመርምራ ነው የምትለቀቀውና ወረደ፣ ተመርምራ ሁሉም ያው ተለቃለች። እሷ ማጥፍች ያለው ይቅርታ ብላለች። ሰው የሌሎቻችሁ ይህ ትምህርት ነው ማለት ነው፣ ተማሩ ወታቸው የምትዘሉ አላችሁ፣ ዝም ብላችሁ ያው መስለል አታንትን አትበሉ። ስለዚህ ጃኒ እንኳን ደስ አለሽ፣ ጃኒ እንኳንም ተፈታሽ። የድሬ ሰዎች ፍቅር ናቸው የሚባለው ያው በአደባባይ አሳይታችኋል። ያው ልትመሰገኑ ይገባል። የድሬ ሰውን ፍቅር ነው ይባላል። ይኸው በእውነቱ በተግባሩ አይታችኋል። አንዳንዶቹ ደግሞ የድሬ ልጅንን ስትሉ ጃኒ ላይ እንደስትሉ የነበራችሁ ብዙ እንደውት ገደልም ያላችሁ ደረሳችኋላችሁ እናንተ ግን ትዝብት ነው። ምንም አድርጋ አይደለም። የቃል ወለምታ ነው። አጋጣሚ የወጣ ቃል ነው እና እሱም ደግሞ ተቆርጦ አንዳንድ ሰው ይህን ተናገረችው ቆይቷል አሉ። ግን አሁን በሆነ ነገር ሲጣሏት እንደዚህ ቆርጦ ያወጡታል እና ተገደልም ያላችሁ ምንም ያላችሁ እንደው ልቦና ይስጣችሁ። ከሷ የበለጠ ተናገሩ የሚሳደቡ አሉ። እነሱም እንደዚህ አይነት ፍርድ አልተፈረደባቸውም እና እንግዲህ ያው ትዝብት ነው የሚለው እናንተን ይሄን ይገልጻል ማለት ነው። የሰው ልጅ ይናክል መጥፎ ነገር አትመኙ። የምር ይናክል ጥፋተኛ ምን ማድረግ አይደለም። በእርግጥ የተናገረችው ቃል እንትን አይደለም ግን ያው ሆን ብላ ሳይሆን በአጋጣሚ ከጓደኞቿ ጓደኞቿ ላይቭ ላይ ስታወራ የተናገረችው ነገር ነው። ስለዚህ መጀመሪያ መደዚ ዘረኛ ምናምን ብትሆን በዛ አስባ ነው ትላላችሁ፣ እንዳልሆነች ደግሞ ታውቃላችሁ። ከዛም ደግሞ እንደዚህ ያልሆነ ውሳኔ ስትወስኑ በየራሳችሁ ቻናል ገብታችሁ ነበረ። የድሬ የሆናችሁ እናንተን ድሬን አትወክሉ ማለት ነው። የምር አትወክሉ። ይው ድሬ ሰው ደግሞ እንደዚህ ፍቅር አሳይቶ ልጅቷ አለቋታል ማለት ነው ሶኋት። አሁን ምን ይጠረስ። በተረፈ ሰላማችሁ ይብዛ። ተከታዮቿ አንቺ፣ ቤተሰቦቹም ሁላችሁም እንኳን እንደሰራችሁ። በቃ በመስገን አለባችሁ የድሬ ሰዎች ናቸው ማለት ነው ባይ